አቤት ሀዩ የቀመሰችው ዱላ ዱላ እንዳይመስላችሁ። ሰላም ውድና የተገበራችሁ ውድ ቤተሰብ እንደምንቆያችሁ፣ ሰላማችሁ ብዝት ይበልልኝ። እንደምንከረማችሁ አለን። በያላችሁበት ቦታ ፈጣሪ ጠብቃችሁ እያልኩኝ፣ ዛሬ ደግሞ ሀዩና ሳይደው እንግዲህ ያው ሚስቱን እየቀጣ ነው ማለት ነው። ሳይደው ግን ማለት ነው ሀዩ በጣም አብዝተሻል፣ ሀዩ በጣም አብዝተሻል ማለት ነው። ምክንያቱም ሱመያ ሚስቱ ነች፣ የተከበረች ሚስት ነች ማለት ነው። ምክንያቱም የልጆች እናት ናት። በዛ ደረጃ መናገር የለብሽም ነበረው ማለት ነው እንደ ኔ ምክንያቱም አንቺ ሳገኝሽ አንቺ ሳገባሽ ሰይዶ፣ ሱመያ ባለቤቱ ነች፣ የልጆቹ እናት ናት። ቢያንስ ቢያንስ ያው እንግዲህ ፍቅርም ቢሆን አንቺ ነሽ ሄደሽ ተደርበሽ የገባሹ እንጂ ሱመያ አይደለችም በዚህ ደረጃ አይተሽ ያው ልጅነት ስላለብሽ ነው ብሎ ደግሞ ምክር እየሰጠሽ ነው ሰይዶ ማለት ነው። ጎበ ሰይዶ እና ተያይ እያለሽ ነው እና በዛ መልኩ አንቺ ያቺ ያቻሩ ግቱና ምን እያልሽ መናገር የለብሽም የእውነት ማለት ነው። ምክንያቱም የተከበረች ሚስት ነች። እና በእርግጥ ያው እንግዲህ ፍቅር ነው አግብተሽዋል እሱ ደግሞ እግዚአብሔር እስጥ ሁለታችሁን እንግዲህ ይችላል አኖራለሁ እያላችሁ ነው ማለት ነው። አንዴ ከገባሽበት በኋላ አሁን ደግሞ መጣደፉና ቾክሎ መናገሩ ብዙም ይጠቅማል ብዬ አላስብም ማለት ነው። በዚህ መልኩ አንቺም ከምትመቺ በእርግጥ እኔ ሴት ልጅ ስትመታ ደስ አይለኝም፣ አልወድም፣ እውነት ነው ምላችሁ። ግን ሀዩ ደግሞ አበስተሻል፣ አበስተሻል አሁን በምላስ ሽን የተመታሹ ማለት ነው። እንግዲህ ሰይዶ የምር ለመምከርም ሞክረዋል። ታያ የአንቺ ልጅ ስለ ወንሸነ ወየት ተረጋጊ ብለዋል። ግዴታ ነው መፈለግ። ልጆቹ ነው፣ ሁለት ልጆች፣ ለዛውም ማለት ነው። አይደለም ልጆቹ፣ ሚስቱን ደግሞ እስከ ወደዳትና እስከ አፈቀራት እስከሚፈልጋት ድረስ ሚስቱ ነች። ሚስቱን መፈለግ ግዴታ ነው አይደል እንደ የቤተሰብ የተከበረች ሚስት ናት። እንደውም ሶሞያ ናት። እኔ እንጃ ተናዳ ብዙ ነገር ማድረግ የነበረባት ግን ደግሞ እሷ ራሷን ተረጋግታለች አይደለም። በዛን ሰአት እንኳን መጥፎ ውሳኔ አልወሰነችም። ጎበዝ ናት። ልጆቿን እዛ ልጆቿን ከሰው ሀገር ሰብስባ ደገሯ እዛ ነው የመጣችው። መጥፎ ውሳኔ አግብቶብኛል ብላ አልወሰነችም ማለት ነው እና ሀዩዬ ተረጋጊ፣ በተረጋገ መልኩ ው ነገሮቹን በቃ አንዴ ገብተሻል፣ አንዴ አግብተሻል፣ በቃ ምንም ማድረግ አይቻልም። ከገባሽ በኋላ ልጆቹን ፈልጎ እስከሚያገኝ ድረስ እነሱም ደግሞ ብቻለሽ ብቻለሽ ማለት ነው። እኔ ለሃዩ መልእክት መልክት የምናገረው ብቻለሽ ማለት ነው። እነዚህ ሰዎች በቃ ከልጆቹ ጋር እንዲገናኝ የፈለገ ነገር ይቆያል፣ ይዘገያል እንጂ መገናኘታቸው አይቀርም። ይገናኛሉ ዞሮ ዞሮ ማለት ነው የምድሬ ነው ምላቸው መገናኘታቸው አይቀርም። እንደዚሁ እየተደባበቁ አይኖሯትም ማለት ነው። ሶመያም ደግሞ ከጊዜ በኋላ በገዛጇ ትመጣለች ማለት ነው። ሶመያ ደግሞ በጣም ነው የገረመችኝ ማለት ነው። እንቲ አይጥና ድመት እየተጫወተች እኮ ነው የምር ማለት ነው። ምንድ ነው ናዝሪት ሀረር ጠብቃለሁ ብላ እሷ አዲስ አበባ ላይ ከች ደግሞ ያሳቀችኝ ማለት ነው። እዛ ተጠርታ ስትሄድ እዚህ ሊያስታርቁኝ ነው ነገሩ መስለዋትም ሊሆን ይችላል ሊያስታርቁ ነው ምናምን ብላ እሷ ሌላ ሽልማት ነው የጠበቃት እዛ ጋ ማለት ነው። በዚህ አጋጣሚ ጥሩ ስራ እየሰራች ነው ለእህቶች ማለት ነው። ብዙ በሷ መልክ በሷ ጎን ወይም ደግሞ በሷ በኩል ሄዶ ቤት ለሚገዙ ያው ቅናሽ ምናምን እንደሚደረግላቸው እየተነገራት ነበረ። ሳይዶ እዛ እየፈለጋት ነው፣ እሷ ደግሞ እዛ አዲስ አበባ ላይ ቀጭ ቆያለች። በጣም ነው የምታስቀኝ ማለት ነውና፣ ሀረርሰ የሆነ የጠበቀችው እዛ አዲስ አበባ ሄዳ ነው የጠበቀችው ማለት ነው። ሳይዶ ደግሞ የኔ ጌታ እዛ ሄዶ እየፈለጋት ነበረ። ግን ግን ማለት ነው፣ ግን ማለት ነው ተገናኝቶ ልጆቹን ቢያቸው፣ ልጆች የሆነ ነገር ቢታመሙ፣ ሆነ ነገር ቢሆኑ ሱመያል ይቆጭሻል ማለት ነው በቃ ሊብቆሽ ይበቃልና፣ ተገናኝታችሁ ውሳኔያችሁን አንቺም እንደ ባለፈው ወስኝ ያለው እንዳልሹም አንድ መቋጫት ላይ ቢደርሱ ጥሩ ነው። ሀዩዬ ደግሞ ተረጋጊ። ቅድም እንዳልኩሽ ከቻልሹ ማለት ነው ልጆቹን እንደሚያገኝ ወይም ደግሞ ከልጆቹ ጋር እንዲገናኝ ብታረጊ መልካም ነው፣ ይመረጣል ማለት ነው። እናማ ሁለቱም ታርቆ ሳይዶም ልጆቹን እንዲያገኝ ስመያም ደግሞ እንደዚህ መሯራጥ ወንዝታ የሆነ ቦታ ይዛ መኖር እንዳለባት ኔን ብታደረግ ሀዩ አይመስላችሁም? ምን የሚመስለኝ ነው፣ የምሬ ነው ምላችሁ። እና በነገራችን ላይ ድራማም ሊሆን ይችላል፣ ድራማም ሊሆን ይችላል። ነገር ግን ድራማም ቢሆን ግን ማለት ነው አስተማሪ ነው፣ በጣም አሪፍ ድራማ ነው ብዬ ነው መስሎ ድራማ ራሱ ቢሰሩ ማለት ነው። ነገር ግን ጥሩ አስተማሪ ነው። ብዙ እንደዚህ አይነት በሕይወታቸው ላይ ሚኖርባቸው የሚኖርባቸው ልጆች አሉ። እንደገና ሌላ ሚስት ገብቶ እንደዚሁ በቃ ቤት ምናልባት ወጥቶ አይናገሩም ወይም ደግሞ ፊት ለፊት ሚዲያ ላይ ያልወጡም እንጂ እንደዚህ አይነት ነገር ሰው እንደዚህ አይነት ነገሮች አይጠፉም። ስለዚህ እነሱ አሁን በጥሩ ሁኔታ መቋጨት ላይ ቢደርሱ ና ሁለቱም በጥሩ ሁኔታ መጨረሻ ላይ መጨረሻቸው ቢያምር ጥሩ ትምህርት ይሰጣለ እንደነዚህ አይነት ሰዎች ብዬ ነው የማስበው፣ ኔ ማለት ነው። እና ሀዩ ብትረጋጋና ልቁንስ ሰውዬ በተረጋ ምክንያቱም ወይዛኛው አልሆነ ወይ እዚኛው አልሆነ በመሀል ላይ በመሀል ላይ ተቃጠለ። ኮ እግዚአብሔር ነው ማለት ነው። እንደውም ጎበዝ ነው በዛ የዛኛው እንግዲህ ሶማያ እየተራራጠች ነው። በዚህ በኩል ደግሞ ሀዩ እያቃጠለችው ነው። እሳት ላይ እሳት ላይ ተጣደ ምጣድ በሉት እና ሶማያ ማናት? ሀዩ ግን ያውቅናት ምንም ቢሆን ምንም ቢሆን የመጀመሪያ ሚስቱ ነች። አውቀሽ ሚስት እንዳለችው ልጆች እንዳሉ ስለገባች ይሄንን ተረድታ ቢያንስ ቢያንስ ልጆቹን እንዲያገኝ ከልጆቹ ጋር እንዲገናኝ በቃ ሲወጣ እንኳን እነሱ ፈለጋ ሲሄድ መልካም ምኞት ተመኝታ ብትሸኘው ጥሩ ነው ማለት ነው። ምክንያቱም መቼም ቢሆን ልጆቹ ናቸው አይቶ እና መቼም ቢሆን ወደኋላ እንደማይመለስ አውቃ እንደዚህ በቃ ቁጣ ቁጣ ኃይለኛ በቃ ኃይለኝነት ምናምን እልህ ምናምን ውስጥ ገብተሽ ነው። እልህ ደግሞ ምንም አይጠቅም እንግዲህ፣ ያው ለጊዜው ቀስ ብሎ ቆም ብሎ ማሰቡና፣ ምንድን ነው ይሄ ነገር እንዴት ባረገው ይሻለኛል። ቢያንስ ቢያንስ ደግሞ ምናልባት ትልቅ ሰዎችን ማማከር። ምናልባት እሱ አሁን ሰይድ እንዳለ ልጅነት ስላለባት ነው ምናምን እንዳለ ደግሞ አሁን በአሁኑ ሰዓት ልጅነት ምናምን ስለሆነ ነው የሚባል ነገር የለም። ምክንያቱም አሁን የሚወለዱ ልጆች እንኳን ሁሉን ነገር የእናት ወድ ውስጥ ተምሮ ጨርሶ ነው የሚወጡት ማለት ነው። እውነቴን ነው ምላቸው። የትኛውኑ መልካሙ ነገር የትኛውኑ መጥፎ ነገር የሚለውን ነገር ለይቶ ነው በጣም ለይተው ያውቃሉ ማለት ነው። ስለዚህ ቢያንስ ቢያንስ እውነትም ደግሞ በልጅነት ሆኖ ከሆነ በቃ ተለቅ ያለ ሰው ማማከሩ ጥሩ ነው። መልካም ምክር የሚሰጥና ሀዩ ምን ማድረግ እንዳለባትና መረጋጋት እንዳለባትና በተረጋጋ መልኩ ነገሮችን እንድታይ የሚመክራት ሰው ያስፈልጋል ማለት ነው። እሷ በዚህ በኩል ትንሽ ልጅነት ስላለባት ነው። ምናምን እንዳለ ሰይደው ማለት ነው። እና አትቆጪ እንደዚህ ተረጋጊ ልልሽ ፈልጋለሁ ማለት ነው። ሀዩ ቤተሰቦቼ ደግሞ ይሁን ይመስላቸዋል፣ በተለይ የምትመለከቱ ማለት ነው። እነሱ እኔ የምር በጣም የሆነ በቃ እነሱ እስራቸው ስነገር ነገረ ስራቸው ሁሉ ያስጋኛል ማለት ነው። እና ስሙያ ደግሞ ያው ጎበዝ ነች እኔ ወደ ልጆች እዛ እግዚአብሔርን ምንም አይገድባትም በዚህም በዛም ተወጣለች ማለት ነው እና ከሱማያ ጋም ታርቆ በሰላም በቃ መጨረሻቸው አምሮ ልጆቹን አግንተው ሱማያይም ደግሞ ከሱ ጋር ሆና ሀዩዬን ተረጋግታ ሳይደ ሁለቱ ሚስቶች በቃ ይዘው ሚኖር እንደዛ አይነት ነገር ነው የሚመኝላቸው ማለት ነው። አንዴ ከሆነ በኋላ እንግዲህ ሀይዬ በገዛ ነች። ነሽ ሁለት ሁለተኛ መሆን የፈለግሽው ማለት ስለዚህ ቻዩ እያረርሽም ቢሆን ከድነሽም ከድነሽም ቢሆን መቻል አለብሽ ነው የማስበው ማለት ነው። መጀመሪያ ደግሞ ያው ሁለተኛ አለመሆን ነበረ። ከሆንሽ በኋላ ደግሞ ያለውን ነገሮች ሁሉ መቻል ነው በለሽ አለሁኝ። ከዛ በተረፈ እንግዲህ ውድ ቤተሰቦች የመሰለኝን ነው እንግዲህ። እኔ ሰብ ላይካችሁ ማድረጋችሁን አትርሱ ማለት ነው። ፍቅርዬ ወደዚህ እየተመለሰች ነው። እና እምወዳችሁና ማከብራችሁ በያላችሁ ቦታ ለም ዳርቻ ፈጣሪ ጠብቃችሁ መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆዩልኝ እያልኩኝ ከወዲሁ እሰናበታችኋለሁ። ቻው፣ መልካም ቆይታ ይሁንላችሁ። ሌላችሁ ወዳለው ማለት ነው። ውድ ቤተሰቦቼ ፈጣሪ በሰላም ያገናኘን ለሚቀጥለው እና ይሄን ይመስላል። መልካም ጊዜ ይሆንላችሁ።